ዓለም ጤናማ ማህበረሰብን አልፈለገችም። የሚተረፈውና የሚነገደው በችግረኛ ሕዝብ ላይ ስለሆነ ችግርን መፍጠር፣ የእናንተ ሀሳብ ችግር ፈቺ ሆኖ ከተገኘ ክፎች በእናንተ ላይ ትርፍ ለማግኘት መቼ ሊያጠፏችሁ ሰልፍ እንደሚይዙ ባታውቁም እንኳን መልካም ከማድረጋችሁ ወደኋላ እንዳትሉ። እኔ ለሕይወቴ የተከፍሎኝ አይቼዋለሁና፣ እኔ በገጠመኝ አጋጣሚ በዚያች ጠባብ ቀንበር ውስጥ አልፈው ብዙዎች በሕይወት አልተመለሱ እኔ ግን ዛሬ በህይወት አይታችሁኝ ይሄን ነገር እንድናገር ያደረገኝ ያ ነው። እንደ መሬት ደልዳላና ምቹ ብትሆኑ ብትረገጡ ማትጎረብጡ ብትሆኑ የክፉ ሰው ልቦናን ላታሸንፉና ላትቀይሩ ትችላላችሁ፣ ሺህ ግን የደጋግ ሰዎች ልብና ፍቅርን ታገኛላችሁ። ያም ጸሎት ሁኖ እናንተ በጠባብ መንገድ አልፋችሁ ህይወታችሁን ላደጋ ተላልፎ እንዳይሰጥ ያደርጋል። እግዚአብሔር ሊጠብቃችሁ የእነዛን ሰዎች መልካም ምኞት ጸሎታቸውን ሁሌ ስለሚሰማላችሁ እኔ በህይወት የመጣሁበት ያ ስለሆነ ስለገባኝ ነው ይህን የምነግራችሁ። የትኛውም ደግሞ የጤና ባለሙያ ስነ ልቦና ቃል ኪዳኑ ሁሌም ከችግረኛ ሰዎች ጎን መቆም፣ ከሕይወት ጎን መሰለፍ፣ ይህን ስታረጉ ዋጋችሁን ታውቁት አላችሁ። ሁሌም የጤና ባለሙያ ስነ ልቦናው የእሱ እውቀት ለሌላው ሰው ሰላምና ረፍት የሚሰጥ ከሆነ የሌላውን ሰው ችግር የሚፈታ ከሆነ ቃል ኪዳኑ የእሱን ሕይወት አደጋ ላይ የማሳለፈው መጣል ጭምር ስለሆነ እና ብዙዎቻችሁ ስለ እኔ ስላደረጋችሁት መልካም ፍቃድ መልካም ምኞት፣ ብዙ ብዙዎቻችሁ በየሃይማኖታችሁ ጸለያችሁ። በእኔ ላይ ትርፍ ለማግኘት በእኔ ላይ ያሴረ ክፉ ክፉ ሰው ትርፍ እንዲያገኝ አላደረገውም። እኔ ደካማው ስጋ ለባሹ አደለው። ክርስቶስ በወንበዴዎች እጅ ተላልፎ ሲሰጥ የመጨረሻው ውጤት ድል ነው። እኔም እስከ ትላንት የነበረኝ የማኅበረሰባዊ ተግባቦት ምልከታዬ ያበደ ውሻ ሁሉ ይነግሰኛል የሚል ምንም ሐሳብ የለኝ። በዚህ ፕላትፎርም ከመጣው ጊዜ ጀምሮ ፊቴ ሲቃጠል አይታችኋል። የተለያዩ አደጋ ሲደርስ ብ ባለፈው የፋሲካ ሄ ስመታ ደረቴ ሲመታ ግን፣ ይኸው አሁንም ዛሬም በሕይወት አለሁ። ምክንያቱም እማምነው እግዚአብሔር ሰልፌን አድርጓል። የበርካታ ቅን ሰዎች ልቦናን መልካም ምኞት አግኝቼበታለሁና በዛ መንገድ አለው ዛሬም ነገም እኔም አውቀው እውቀት እንዲው በትንሽዬም ለአንዱ ሰው ትንሽዬ መፍትሄ የምሰጥ ከሆነ ለማድረግ ወደኋላ አልልም። ወደዚህ ዓለም ስመጣ ተወለደ ሞተ እንዲሆን አልፈልግም ታሪኬ። ምክንያቱም የፍለገ አንድ አካል ውስጥ በመሆን ዮሐንስ በመምጣቱ ይሄን አድርጓል ሲባል ሰው ሲሸኘኝ እንኳን እየሳቀ እንዲሆን እፈልጋለሁ። እርግጥ ነው ክፉ ከሚጎዳን የሚያስተምረን ይበልጣል። እኔ ይህን እንዳይበት አድርጓል። በደለኛም በደልከኝ ስትለው ነገም ልቡን እያደነደነ ሌላ በደል ያደርስብህ፣ ይጠነክራል። ተማርበት ሲል እግዚአብሔር ተላልፈህ ብትሰጥም አሁንም ሊጠብቅህ ግን ወደኋላ ስለማይል እኔ ተምሬበታለሁ፣ አውቄበታለሁ። በዙሪያ ያሉ ሰዎችም በልተውም ጠጥተውም የእኔን መውጫ መግቢያ ሲያመለክቱ የነበሩ በርካቶች ናቸው። ግን እማምነው አልጣለኝ። መልካም ባደረጋችሁ ቁጥር ዋጋችሁ ያ የህይወት ዋጋችሁ ሆኖ ስለሚከፈላችሁ ገንዘብ ማሰቡ ራሱ ተራ ነገሩ ነው። ታዩታላችሁ። ምክንያቱም ህይወትን ስለማይመልስ፣ እኔ ያለውንም ገንዘብ ያምጣ ህይወቱንም ማሳጡትና እናንተ የምታተርፉበትን መንገድ ብቻ አስሉ የተባሉ ሰዎች ነበሩ። አጣብቂኝ ቦታ ላይ አቁሙኝ ነበሩ ግን እግዚአብሔርን አየሁበት። ስለእኔ የጸለያችሁ ስለእኔ ብዙ ነገር ያሰባቸው ሰዎች ብድራትን የሚከፈል እግዚአብሔር ነው። ነገም ዛሬም ሳልል የኔ ሐሳብ ወደ ማጋራቴ ወደ ኋላ አልልም፣ ምክንያቱም ዋጋውን አይቼበታለሁ። የገበሬው ልጅ ዮሐንስ ሽፈረው ነኝ። ሰላም።